ቤተሰብ እንዴት ናችሁ? ስልካችሁን ወይም ኮምፒውተራችሁን ከዋይፋይ ጋር ኮኔክት አድርጋችሁ፣ ነገር ግን የዋይፋይ ፍጥነታችሁ በጣም እየተቆራረጠ ካስቸገራችሁ ወይም ፍጥነቱ በጣም ደካማ ከሆነ እንዴት አድርጋችሁ እንደምታስተካክሉት በዚህ ቪዲዮ የማሳያችሁ ይሆናል። በኮምፒውተርም በስልካችሁም እንዴት እንደምታስተካክሉ አሳያችኋለሁ። ወደ ቪዲዮ መጀመሪያ በስልክ ላሳያችሁ ምን እንደምታደረጉት። ይችኛዋን ወደታይ ስክሮል ታደረጓታላችሁ ማለት ነው። ከዛ ዋይፋይ ምልክቷን ጫን ትሏታላችሁ ው ግዴታ ግን መጀመሪያ ላይ ስልካችን ወይም ኮምፒውተራችሁን ከዋይፋይ ጋር ኮኔክት ማድረግ አለባችሁ ማለት ነው። አሁን እያሳየቸው ያለት በስልክ ስለሆነ ከዛን በኋላ ች ዋይፋይ የምትመለከቷትን ትጫኗታላችሁ። አንዴ ክሊክ ታደረጓታላችሁ ማለት ነው። ከዛን በኋላ እዚጋ እንደምትመለከቱት የሴቲንግ ምልክት አለች አይደለም። በዋይፋይ አቅጣጫ ወይም ጊር ምልክቷን፣ እሷን ክሊክ ታደረጓታላችሁ ማለት ነው። ከዛ ላመን ዝቅ ስትሉ ቪው ሞር የሚላለን እኔ ጋር እናንተ ጋር ምናልባት አድቫንስ ሴቲንግ ሊል ይችላል። ስለዚህ እሱን ክሊክ ታደርጉታላችሁ ማለት ነው። ከዛም በኋላ እዚጋ እንደምትመለከቱት አይፒ ሴቲንግ ብሎ ዲኤችሲፒ ነው የምትለው አይደለም። ስለዚህ እሷን ክሊክ ታደርጓታላችሁ ማለት ነው። ሶ ምን ታደርጉታላችሁ ስታቲክ የምትለዋን ክሊክ ታደርጓታላችሁ ወይም እሷን ሰሌክት እናደርጋለን ማለት ነው። ከዛ ላመኑርታች ስክሮል ስታደርጉት ዲኤንኤስ ዋን እና ዲኤንኤስ ቱ የሚላለ ማለት ነው። ስለዚህ እዚ ጋር የምናስገባቸው ዲኤንኤሶች አሉ ማለት ነው። እነሱ እናስተካክላለን። የመጀመሪያው የምናስገባው ዲኤንኤስ ዋን ላይ ችልማ ስምንት ስምንት ምትሯን አጠፋትና ዋን ፖይንት ዋን ፖይንት ዋን ፖይንት ዋን ከዛ ደግሞ የሁለተኛው ላይ ችንን ታጠፋትና ዋን ፖይንት ዜሮ ፖይንት ዜሮ ፖይንት ዋን ከዛ ሴቭ የሚለውን ተጫምቷላችሁ ማለት ነው። ናይስ ከዛም በኋላ የምታደርጉታላችሁ ስልካችሁን ሪስታርት ታደርጉታላችሁ ማለት ነው። ከዛም በኋላ የዋይፋይ ፍጥነታችሁን ቼክ ማድረግ ትችላላችሁ። ለምሳሌ በዋይፋይ ፍጥነት ቴስት ማድረጊዎች አሉ፣ ዌብሳይቶች እነሱ ላይ ቢፎርና አፍተር ቸክ ብታደረጉት ሁለት እጥፍ ሶስት እጥፍ ሊጨምርላቸው ይችላል ማለት ነው። ስለዚህም በደንብ ቸክ አድርጉት ማለት ነው። ሌላኛው ደግሞ እዚሁ ላይ በደንብ መጠቀም ያለባቸው ችኛዋ ብቻ አደለችም ዲ ኤን ኤስ የምንጠቀማት ምናልባትም እናንተ ገኘው በደንብ መሰራላችሁ ከሆነ ወይም ኦፕሬት የማያደርግላችሁ ከሆነ ችኛዋን ዲ ኤን ኤስ ዋን ላይ እችን ታጠፏትና ምን ታደርጓታላችሁ ማለት ነው ሶሪ ስምንት ነጥብ ስምንት ነጥብ ስምንት ነጥብ ስምንት ሁለተኛው ላይ ወይም ቤኔስቱ የሚለው ላይ ደግሞ ይችኛዋን ተጠፏት እና ስምንት ነጥብ ስምንት ነጥብ አራት ነጥብ አራት ተረጉታላችሁ ማለት ነው። ከዛ ስጨርሱ ሴቭ ተረጉታ ሴቭ የምትለዋን ትጫኑታላችሁ ማለት ነው። ከዛም በኋላ ግዴታ ስልካችሁን ግን ሪስታርት ማድረግ አለባችሁ። ስለዚህ ከሁለት አንዱ ተጠቀሙትና ስና በደንብ ቼክ አድርጉት። ቤተሰብ የወይ ስንገታችሁ በእጥፍ ይጨምርላችኋል ማለት ነው። እኔ ስለተጠቀምኩበት ነው። ፋሚሊ እናንተም የሆነ ሰዩችሁን አስተካክሉና ተጠቀሙበት። ነገር ግን ሪኮመንድ ማድረጋችሁ ዋን አንድ አንድ አራት ያለባትን እና የዴንሱ ላይ ደግሞ አንድ ነጥብ ዜሮ ነጥብ ዜሮ ነጥብ አንድ የምትለዋን ሪኮመንድ አደርጋችኋለሁ ማለት ነው። ሁለተኛ ላይ ደግሞ ኮምፒውተራችሁ ላይ እንዴት እንደምታስተካክሉ አሳያችኋለሁ ማለት ነው። እዚህ ጋር ወይፌን እዚጋ እንደምትመለከቱት ኮኔክት አድርጌያለሁ። ስለዚህ እናንተም ግዴታ ኮምፒውተራችሁን ከወይፌ ጋር ኮኔክት ማድረግ አለባችሁ ማለት ነው። ከዛም በኋላ ወይፌ ዋን ራይት ክሊክ ትጫኗታላችሁ። ከዛ ኦፕን ኔትወርክ ኤንድ ኢንተርኔት ሴቲንግ የምትለዋን ሌፍት ክሊክ ትጫኗታላችሁ። ከዛም በኋላ እዚጋ እንደምትመለከቱት ቼንጅ አዳፕተር ኦፕሽን የሚላል ሌፍት ክሊክ ትጫኑታላችሁ። ከዛም በኋላ እዚጋ እንደምትመለከቱት የእናንተ ዋይፋይ ኮኔክት የሆነ ይመጣላችኋል። ይ እዚጋ እንደምትመለከቱት እንደምትመለከቱ ዩዩ የምትለዋነች ኮኔክት የሆነችው ነገር ግን እናንተ ላይ የእናንተ ኮምፒውተር ኮኔክት የሆነ ዩፌስ ያመጣላችኋል ማለት ነው። ከዛ ይህን ሁለቴ ሌፍት ክሊክ ትጫኑታላችሁ። ከዛም በኋላ እዚጋ ፕሮፐርቲ የምትለዋን ትጫናላችሁ፣ ሌፍት ክሊክ ማለት ነው። ከዛም በኋላ እዚጋ እንደምትመለከቱት ኢንተርኔት ፕሮቶኮል ቨርዥን አራቴ እና ቲሲፒ ፎርዋርድ ስላሽ አይፒ ቪፎር የሚላል አይደለም? ስለዚህ እሱን ሌፍት ክሊክ ጫኑት አላችሁ ማለት ነው። ከዛም በኋላ ፕሮፐርቲ የምትለዋን ሌፍት ክሊክ ጫኑታላችሁ። ከዛም እንደምታደረጉት እዚጋ እንደምትመለከቱ ይመጣላችኋል አይደለም? ዩዝ ዘ ፎሎንግ ዲኤንኤስ ሰርቨር አድሬስ የምትለዋን ችንዋን ሌፍት ክሊክ ጫኑታላችሁ ወይም ሴሌክት አደረጋላችሁ ማለት ነው። ከዛን በኋላ ሞባይላችን ላይ ያስገባናትን እናስገባለን ማለት ነው። ከዛም በኋላ እዚጋም ታስገባላችሁ ማለት ነው። የመጀመሪያው ላይ አንድ አሯን ተጠቀሙ ራይት አሯን አንድ አንድ አንድ ወደፊት ለማስኬድ ማለት ነው አለበለዛም በሌፍት ክሊክ ትጫናችሁ መጠቀም ትችላላችሁ አንድ ተሰፉ እና ከዛም በኋላ ዚጋ እንዲ ሌፍት ክሊክ መጫን አንድ ሶሪ አንድ አልኳለሁ ዜሮ ዜሮ አንድ ከዛም በኋላ ሲጨርሱ ኦኬ የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው ከዛን ክሎዝ የምትለዋን ሌፍት ክሊክ ትጫናላችሁ ከዛን ክሎዝ የምትለዋን ሆነም ሌፍት ክሊክ እንጫናለን ማለት ነው ከዛም በኋላ ኮምፒውተራችሁን ግዴታ ሪስታርት ማድረግ አለባችሁ። ይሄ የማይሰራላችሁ ከሆነ በደንብ ሁለተኛ ላይ መጠቀም ያለባችሁ ምንድን ነው ያሳያችኋለሁ። ለሁለት ሌፍት ክሊክ ጫኑት ና ፕሮፐርቲ ትገባላችሁ። ከዛም በኋላ ች ሌፍት ክሊክ ጫኑና ፕሮፐርቲስ ዘው ላይ እንደሆናችሁ የአንድ አንድ የምትሯ እናጠፋታለን። የመጀመሪያዋን ሦስት ስምንት ስምንት ስምንት ስምንት ከዛም በኋላ ዘች ነዋሌ እንገባ እና አሁንም ችናጠፋትና ስምንት ስምንት አራት አራት ከዛም በኋላ ስጨርሶ ኬ የምትለዋን ሌፍት ክሊክ ጫናት አላችሁ። ከዛን ክሎዝ ክሎዝ። በዚህ መንገድ እናስገባለን ማለት ነው። ሁለቱም የሚያስገባ ናቸው ዲኤንስ ናቸው። እኔ ሪኮመንድ የማረጋቸው ኮምፒውተራችሁ ላይም ሆነ ስልካችሁ ላይ ግን አንድ ነጥብ አንድ አንድ የምትለዋን እና ከዛ ዲኤንስቱ ላይ አንድ ነጥብ ዜሮ ዜሮ አንድ የምታስገቡ ሪኮመንድ አረጋችኋለሁ ማለት ነው። ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበረ። ቪዲዮን ከወደዳችሁ ትላይክ አድርጉት፣ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ጉድባይ።